ሰርክ ምን አይነት አውሬ ነው? በእኔ ህይወት የቀለድክብኝ አይበቃም? አንድ ስህተት እኮ ነው የሰራሁት። ነው ነው ያው ማንኛውም ሰው ሊሰራው የሚችል አንድ ስህተት ብቻ። ለሱም ደግሞ ደጋግሜ ይቅርታ ጠይቅሻል። አመንሽም አላመንሽም፣ የሁሉም መስዋዕትነት ከፍዬ እዚህ የመጣሁት እኮ የአንቺን ይቅርታ ለማግኘት ስለምሆኑ የማን ልጅ ነሽ? ማለቴ የማን ዘር ነሽ? ቤተሰቦቼ ሁሉም በመኪና አደጋ ያለቁት ዘራቸውን እንጂ አሟሟታቸውን አልጠየቁሽ። የለከናው ህይወት ብትወጪ ነው የሚሻልሽ። እኮ አንቺ ነሽ የኔን ፍቃኛ ከኔ ህይወት ውስጥ ምታስወጪ

ለማንኛውም ተገናኝተን ማለት ያለብን ይመስለኛል። ምናልባትም ደግሞ እኔና ናሆምን እንዴት ማጥፋት እንዳለባችሁ ልታሴሩ ይሆናል። የእናንተን ሴራ መውጣት አይቀርም። ምናልባት ኤኒ ጠላት የልቶን ትችላለች፣ ግን ደግሞ መቀለጃ ስታረጋት ቆሜ ማየት አልችልም። ከዚህ በኋላ እዛ ቤት በተደጋጋሚ መሄድ አለብኝ ይመስለኛል። እናትንና አባትን በደንብ መታወቅ አለብኝ። አንዴ ከመጣሽ አይበቃም? ምን ነው ድጋሚ እዛ ቤት እንድሄድ አልፈለክም? እኔ ሌላውና ዋንኛው ነገር ያቺን ልጅ ከዛ ቤት እንድታስወጣ ልፈልጋለሁ። ገብቷል ወርቅ? በእውነት አልገባኝም። ስራህ ላይ ብቻ ተኩ። ሌላ ነገር ማሰብ አደጋ ሊፈጥርብ ይችላል። ለእሱ እንኳን አያስብም። እመቤት የሚለውን ተውነ። ወይዘሮ ዝንሽ እሺ፣ ወይዘሮ ዝንሽ ታውቃለ። እንደውም ሳስበው ለልጅ ሌላ ሹፌር መቅጠር ሳይኖር፣ ነገር አልገባኝም ከስራህ እያበረብ የእኔ ብቻ ሹፌር እንድትሆን ስለሚፈልግ እሺ በቃ እንዳሉ። እንዴት አይነት ቀልብ የሚስብ ወጣት ነው። ልጅቷ አምራን ትባላለች። የምትሄድበትን የምትገባበትን እግር ለእግር ተከታትለ በፎቶ አስደግፈ ማስረጃውላ የሆነ ሰው በደንብ እንድትከታተሉ ይፈልጋሉ። ቀን ላይ ቤት ለምሳ መጥታ የነበረችው የልጅ ፍቅረኛ ምን ኤርሚያስ ኑሐሚንም ብሎ እዛ ቤት ገብቶ አሁን ላይ ትንሽ አጣብቂኝ ውስጥ የገባ ይመስላል። መጀመሪያ ላይ የኤሚ ሹፌር ሆኖ ነበር እዛ ቤት የገባው የገባውና አሁን ደግሞ ወይዘሮ ዝናሽ ስታየው ወዳዋለች። ና የኔ ብቻ የግሌ ሹፌር ብቻ እንድትሆን እፈልጋለሁ ብላ የራሷ የብቻዋ ሹፌር አድርጋለች። እናም ደግሞ አሁን ላይ እሱ ላይ ሌላ ነገር እያሰበች ይመስላል። በጣም ቆንጆ ልጅ ነው፣ በጣም ወጣት ነው። እንዴት አይነት ቀልብ የሚስብ ወጣት እያለች ከሱ ጋር ሌላ የማይሆን ነገር እያሰበች ነው ማለት ነው። ከእድሜው ጋር የማይሄድ ነገር ይሄ ነገር ደግሞ ኤርሚያስን አስደንግጦታል። እናም ደግሞ ኑሃሚን ራሱ አይታለች እሷ ለማድረግ ያሰበችውን እያደረገች ያለችውን ነገር አይታ እንደውም ተደብቃ ደንግጣለች። እሷም ለምን ያየችው ነገር በጣም የሚያስደነግጥ ነው፣ እና ከእሷ ያልጠበቀችው ነገር እሷ የእሷን ክፋት የእሷን ተንኮል ክፉ መሆኗን እንጂ የምታውቀው፣ በዚህ ልክ ደግሞ ወርዳ የማይሆን ነገር ታደርጋለች፣ ልጇ ከሚሆን ሰው ጋር እንደዚህን ነገር ታያስባለች ብላ ስላልጠበቀች ይሄ ነገር ኑሃሚንን ራሱ በጣም አስደንግጧታል ማለት ነው። ኑሃሚንም ብቻ ሳይሆን ኤርሚን ራሱ በጣም አስደንግጦታል። ግን ደግሞ እዛ ቤት ብቻ መቆየት ስላለበት እሷ ደግሞ የግሌ ብቻ የኔ ብቻ ሹፌር እንድትሆን እፈልጋለሁ፣ ለኤሚ ደግሞ ሌላ ሹፌር እቀጥርላታለሁ ብላለች እና ምንም ማድረግ አይችልም። ይሄንን ነገር መቀበል አለበት እሷ የምትለውን ነገር እዛ ጋር አልፈልግም እኔ የሷ ሹፌር ብቻ ነው የመሆኑ ካለ ከዛ ቤት መባረሩ ስለማይቀር ዝናሽ ያቀረበችለትን አማራጭ መቀበል አለበት ማለት ነው። አሁን ደግሞ በስተመጨረሻ ላይ እንደውም እያለች ያለችው አምራንን እንዲከታተልላት እያደረገች ነው ማለት ነው። አምራን ደግሞ ሌላ አጣብቂኝ ውስጥ ገብታለች ማለት ነው። በመጀመሪያ በመጣሽ ቀን የናሆም አባትና እናት አልወደዷትም ማለት ነው ሁለቱም ጥሯታል የሆነ ነገር እያስመሰለች እንደሆነ እዛ ጋ የመጣችው ያልሆነውን ገጸ ባህሪ ለብሳ እንደሆነ ሁለቱም አውቆባቷል። እና በዛ ጋም ወይዘሮ ሌይኩንም የሆነ ሰው ቀጥሮ ያቺ ልጅ እንድትከታተልልኝ ይፈልጋለሁ የት እንደምትልና ምን እንደምታረግ ሁላ በፎቶ አስደግፈ ማስረጃ እንድታመጣልኝ እፈልጋለሁ ብሎ የሆነ ሰው እያዘዘ ነው። በዚህ በኩል ደግሞ ወይዘሮ ዝናሽ ኤርሚያስን ያቺ ልጅ እንድትከታተልልኝ ይፈልጋለሁ የት እንደምትልና ምን እንደሆነች በደንብ እንድታጤንልኝ እፈልጋለሁ ብለዋለች እና ይሄ ነገር ደግሞ ኤርሚያስን በጣም አስደንግጧታል እሱ አምራንን አሳምሮ ነው የሚያውቀው አምራን ምን አይነት ሴት እንደሆነች እና ምን እንደምትሰራ የት እንደምትሉላ በደንብ ያውቃል። እዛ ጋ አሁን ደግሞ እሱ አምራንን ተከታትሎ ምን እንደምታረግ በማስረጃ አስደግፎ ቢያመጣላት ራሱ አምራን ደግሞ ይሄን ነገር ኤርሚያስ እንዳደረገ ካወቀች እሷም ደግሞ መታ እሱ ልብ በቀሎ በሚል ለምን እዚያ ቤት እንደገባና ና እሱ ማን እንደሆነ ስራው ምን እንደሆነ እሷም ማጋለጧ አይቀርም ማለት ነው። ይሄ ነገር ደግሞ ኤርሚን አስደንግጦታል። እዚህ ጋ ዝናሽን እኔ አልፈልግም፣ እኔ እሷን መከታተል አልፈልግም፣ እኔ ስራዬ ሹፌር ብቻ ነው ሹፍርና ብቻ ነው የምሰራው ብሎ እንዳይመልስላት እዝናች ትታወቃለች በጣም ኃይለኛ ሴት ነች። እሱ ትዕዛዙን አልቀበልም። ካለ ከስራ ልታባረሩ ስለምችል ኤርሚያስ እዚህ ጋር ምንም አማራጭ የለውም እሷ የምትለውን ነገር መቀበል አለበት ዛጋ አምራንን መከታተል ግድ ይለዋል ማለት ነው አምራን ደግሞ ዛሬ እነሱ ቤት ከመጣች በኋላ በተለይ ደግሞ ኑሐሚን እንደዛ ለብሳ ጽድት ብላ አምሮባት እዛ ማድ ቦታ መቅረቧን ስታይ ይሄ ነገር በጣም አናዷታል እሷ ያሰበችው ናሆምን ትቀማኛለች እሱን ለማማለለው እንደዛ አምሮባት ቆንጆ ሆና የመጣች ነው ያለችው እንጂ ዛጋ ልብሱን ልበሽ ያላትም ናሆም ነው እሷ ቦታ መቅረብ ራሱ አልፈለገችም ግን ደግሞ ናሆም ለእኔ ብለሽ እኔ ደስ እንዲለኝ ጽድት ብለሽ ለብሰች ፈገግ ብለሽ ወደ ማድ ቦታ እኔ ብሏት ነበር። እሷ ደግሞ መታ ማድ ቦታም ቀርባ ቁጭ ብላ ከነሱ ጋር አልበላችም። ምንም እንኳን ለይኩንና ናሆም ቢጋብዟትም እዛ ጋር ደግሞ ዝናሽና ኤሚ የማይሆን ፊት ሲያሳያት እሷ ያንን ነገር አልፈለገችምና ወደ ውጭ ወጥታለች። ይሄ ነገር ደግሞ አምራንን በጣም አበሳጭቷታል ማለት ነው። እሷ እዛ ቤት መሆን የለባትም እሷ ከዛ ቤት መውጣት አለባት እያለች ነው እየፈራች ያለችው። ናሆምን ትቀማኛለች የእሱ ልብ ታማል ልብኛለች። ምናልባት ደግሞ ናሆምም ሊያፈቅ መቅራት ይችላል የሚለው ነገር ነው ያስፈራት። እሷን እሱ ራሱ ባያፈቅራት ደግሞ እሱ ራሱ ባይወዳት እና ወደ እሷ ባይሳብ ደግሞ ምናልባት እሷ ኑሐሚን ራሱ ልታፈቅረው ትችላለች የሚለው ነገር በጣም ስላስፈራት አሁን ላይ እያለችው ያለችው ናሆምን ያቺ ልጅ ከዛ ቤት አስወጣልኝ እሷ ከዛ ቤት መውጣት አለባት እያለች ነው። ናሆም ደግሞ ይህን ነገር ማድረግ አይችልም። ይሄንን ነገር አደረገ ማለት ያው ከአባቱ ጋር የማይወጣ ፀብ ውስጥ እንደሚገባ ስለሚያውቅ ኑሐሚንን ከዛ ቤት ውጪ ብሎ ማስወጣት አይችልም። አሁን ግን እሱ እንደ አማራጭ እየነገራት ያለው ከእናቱና ከኤሚ ለመጠበቅ ከዚህ ቤት ብትውጭ ይሻልሻል እነሱ የሚያደርጉትን ነገር እያየ ስለሆነ ማለት ነው። ዛሬ በተለይ ወርቁን ሰርቀሻል ምናም ብሎ ያንን ግርግር ከፈጠሩ በኋላ አሁንም እኔ የመመክርሽ ከዚህ ቤት እንድትወጪ ነው ያላት እንጂ አምራን አንቺ እዚህ ቤት እንድትቆይ አልፈልገችምና አንቺ ከዚህ ቤት ውጭ ብሎ እሷን ማስገደድ አይችልም። ያንን ነገር አደረገ ማለት ደግሞ አባቱ በጣም ይቆጡታል። ከአባቱ ጋር የማይወጣው ቁጣ ውስጥ፣ የማይወጣው ጥል ውስጥ ስለሚገባ ያ ነገር ተከስቶ ደግሞ ምናልባት አባቱም ከዚህ በፊት እንዳለው ከውርስ ላይ ሰርዝሃለሁ እንዳለው ያንን ነገር ሊያደርግም ይችላል። ስለዚህ ናሆም አሁን ላይ እንደዚህ አይነት ነገር ውስጥ መግባት አይፈልግም። ማለት ነው። ለይኩን ደግሞ ዛሬ ዝናሽንም ሲያስጠነቀቃት ነበር። ዓይንሽን ከኑሐሚን ላይ የማታነሽ ከሆነ የማትወጪው ነገር ውስጥ ነው የምትገቢ እያላት ነው። እሷ ራሱ እያስጠነቀቃት ነው። ካሁን በኋላ ኑሐሚንን የሆነ ነገር ታደርጊና የማደርገውን እኔ አውቃለሁ እያላት ነው። ዝናሽ ደግሞ እሱ ያላትን ነገር ምንም ከቁብ ራሱ የቆጠረችው አይመስልም። ያው እየናቀችው ነው እንትን የምትለው እሷ ራሷን የምታስበው እኔ የፊት አውራሪ ልጅ ነኝ ምናምን እያለች ዘር በመቁጠር ሁላ ነው ራሷን ከሌሎች ሰዎች ጋር የምታወዳድረውና ዛሬ ራሱ አምራን እቤት ስትመጣ የማንዘርነሽ ከየት ነው የመጣችሁ ቤተሰቡ ሰዎችሽ የማንዘር ናቸው ብላ ያንን ነገር ጠይቃለች። እናም ደግሞ የሀብት መጠኗ ራሱ ጠይቃለች። አምራን ደግሞ እዛ ጋ ያለቻት እኔ ቤት አለኝ መኪና አለኝ ብላ ያንን ነገር እንደ ትልቅ ሀብት ቆጥራ ስትነግራት፣ ዝናሽ ደግሞ በጣም ንቃ ነበር። ይሄንን ብቻ ነው ያለች? ብላ የሀብት መጠኗ ራሱ በጣም ንቃ አባታለች። ይሄ ይሄ ነው አሁን ያስፈራትና፣ ዝናሽን ለልጄ እቺ ሚስት አትመጥንም፣ በጣም አስመሳይ ነች። እኔ ለአንተ መጥቶንህል ሌላ ሚስት ፈልግልሃለሁ ብላ ዛሬ ለናሆም ራሱ ስትነግረው የነበረው ማለት ነው። ይሄ ስላስፈራት ያው ናሆም እንደሚወዳትና እሷን ብቻ ማግባት እንደሚፈልግ ሲነግራት ደግሞ ደግሞ ስመጨረሻ የምታደርገውን ነገር ስታጣ እዛ ጋር ኤርሚን ልጅቷን እንድትከታተል ይፈልጋለሁ፣ የት እንደምትውል ብላ ኤርሚን እሷ ላይ ለመቅጠር ያሰበችው ማለት ነው። ኑሐሚንም አስጠንቅቃት አለች አምራን ዛሬ ቤት በመጣች ጊዜ እንደውም ፀጉሯን ይዛ ፀጉሯን የያዘቻት ያው እሷ አባቷን ስለተናገረችበት ነው፣ የኑሐሚንን አባት። በእርግጥ እዛ ጋር አስጠንቅቃት አለች ናሆምን ብትተዩ ይሻልሻል፣ የእሱን ህይወት እንድታበላሽ አልፈልግም፣ ያንቺ ቅምጥ የኔን ህይወት እንዳበላሸው ብላ እዛ ጋ ኤርሚ ያደረጋትን ነገርም ልትጠቅስላት ሞክራለች። አምራን ግን እዛ ጋ ያሰበችው እኔን ከሱ ለይታኝ ለራሷ ልትወስደው ነው የሚለውን ነገር ያሰበችው እንጂ እዛ ጋ እሷ በእርግጥ አምራን ናሆምን አፍቅረው አይደለም እዚህ ጋር አሁን አማራጭ ስላጣች ነው። በዛ ጋ የኤርሚያስ ነገር ስላልተሳካላት ነው እንጂ ከዚህ በፊትም ስታስበው ስታወራው የነበረው በዚህ በኩል ከናሆም የሆነ ገንዘብ ትቀበላለች፣ እናም የሆነ ሀብት ያክል ካከማችሁ በኋላ ናሆምን አልፈልግም፣ ከአሁን በኋላ ትበቃኛለህ ብላ እዛ ጋ ሄዳ ደግሞ ከኤርሚያስ ጋር ህይወት ለመመስረት ነበር። ግን ያ ነገር አልሳካ ሲላ ሲበላሽባት ሌላ ቦታ መሄጃ የላትም እና እዚ ጋ ደግሞ ናሆም ከልቡ እንደሚያፈቅራት ታውቃለች፣ አንደኛ ደግሞ ሀብታሙም ነው። ስለዚህ ይሄ ከእጅ ሊያመልጥ አይገባም በሚለው ነው ወደ ናሆም የተመለሰችው እንጂ ናሆምን አፍቅራው አይደለም። ኑሐሚን ደግሞ ይ ይሄን ይሄን ነገር ከአንዳንድ ነገር ጠርጥራለች። እና አንቺ ናሆምን አትወጂም፣ ናሆም ላንቺ የገንዘብሽ ምንጭ ነው፣ ስለዚህ ብትተዩ ይሻልሻል፣ ህይወቱን አታበላሺ፣ በዚህ መሀል በዚህ በእናንተ ጫወታ መሀል የተጎዳ ነው እኔና ናሆም ብቻ ነን ብላ ያንን ነገር ነግራታለች ማለት ነው። እንደውም አምራን በጣም የተናደደችው ና በጣም ተቀይራ በዛ ልቅ ኑሐሚን ከዛ ቤት እንድትወጣ ደጋግመ ናሆምን ስትጠይቀውና ና አስወጣት እያለችው ያለችው ይሄንን ነገር ከሰማች በኋላ ነው። እሷ ኑሐሚን ይሄንን ነገር ካወራቻት በኋላ ናሆምን ትወስድብኛለች፣ ትቀማኛለች የሚለው ነገር ስላሳሰባት ነው። አሁን ላይ እንደውም ደጋግሜ እዛ ቤት መመላለስ አለብኝ እዛ ቤት እየተመላለስኩኝ ከእናትና ከአባት ጋር በደንብ መተዋወቅ አለብኝ ብላ እየነገረችው ማለት ነው። ናሆም ደግሞ ይሄ ነገር እንደማይሆን ነግሯታል። አንዴ ከሄድሽ ይበቃታል ብሏታል። እሷ ግን ይሄ የናሆም ምላሽ ራሱ አስደንግጧታል። እዛ ጋር አንተ ከኑሐሚን ጋር የሆነ ነገር ልጀምር ነው ወይ ደግሞ እሷን ወደሃታል ወይ ደግሞ የሆነ ነገር እያለችው ነው። ናሆም ግን አሁን ላይ እሷ የምታወራው ነገር እንደ ቀልድ እየወሰደ እየሳቀ ነው እንደውም መልስ የሚመልስላት። እሷ ግን እዛ ጋር የምሯን አምርራ ነው የምትለው። እዛ ቤት አስር እየተመላለሰች ከእናትና ከአባቱ ጋር ታገ ብታ ምናልባት ደግሞ አይታወቅም እነሱንም እቺ ልጅ ከዚህ ቤት አስወጡልኝ ልትላቸው ትችላለች ማለት ነው። ያው ከዛ ቤት የወደደቻት እሷን ኤሚ ብቻ ነች እንደመጣች ነች የወንድ ፈቅረኛ በጣም ጥሩ ልጅ ነች፣ በጣም ቆንጆ ነች፣ ደስ ብላኛለች ብላ የወደደቻት እሷ ነች እንጂ ሁለቱም ለይኩንም ዝናሽም እንዳይዋት ነው ያልተመቸቻቸው ማለት ነው። አሁን ላይ በዝናሽ በኩል ባይሳካም ያው በዝናሽ በኩል ላይሳካ እሚችለው እዛ ጋ ኤርሚያስ እሷን እንዲከታተል ኤርሚያስ አምራንን እንዲከታተል እሷ ስላደረገች አሁን ኤርሚያስ እዛ ጋ ሄደው በእውነትም አምራን ማን እንደሆነችና የአምራን ማንነት ዜጋ አምጥቶ ለዝናሽ አይነግራትም ወይ እሷ እንደምትፈልገው ልጅቷ ጥሩ ልጅ ነች ብሎ ያንን ነገር ሊነግራቸው ይችላል። ምናልባት ይሄንን የሚያደርገው ከአምራን ጋር ተገናኝቶ በአንድ ነገር ከተስማሙ ነው። እኔ ለሴትዮዋ ስለአንቺ ጥሩነት ስለአንቺ መልካምነትን እናግራታለሁ፣ አንቺ ደግሞ እዛ ጋ ኑሐሚንን አትናገሪብኝ ኑሐሚንን አንድ ነገር አታድርጊ ብሎ ያንን ነገር እንደማስፈራሪያ ሊነግራትም ይችላል። ለአምራን ማለት ነው። አምራን ደግሞ እዚህ ጋር ሄዶ ኤርሚያስ ስለ እሷ ማንነት አጋልጦ ከናሆም ጋር ያላትን ነገር እንዲያቋርጥባት ስለማትፈልግ እዛ ጋር እሱ ያቀረበላትን ነገር ተቀብላ ምናልባት ኑሐሚንን ልትተዋ ትችላለች ማለት ነው። በዛ ጋ ባይሳካና በዛ ጋ ከኤርሚያስ ጋር ቢስማሙ ራሱ እዚህ ጋ ደግሞ ለይኩን ሌላ ሰው እየቀጠረ ነው። በስልክ እያወራ ነበር ስለ እሷ ማንነት የት እንደምትውሉላ በፎቶ አስደግፈ ማስረጃ እንድታመጣልኝ እፈልጋለሁ ብሎታልና ምናልባት የአምራን ነገር በዚህ በኩል ሊጋለጥባት ይችላል ማለት ነው።